ስሜ አበራ ንጉሴ ይባላል። በሚድሮክ ኢንቨስትመንት ግሩፕ ከሚገኙት ክላስተሮች ውስጥ በኮንስትራክሽንና እና ሪል ስቴት ዘርፍ ስር የሜፓ ኮንትራክቲንግ ኤንድ ማኔጅመንት ሰርቪስ ዋና ስራ አስኪያጅ ነኝ። ሜፓ በሕንፃ ግንባታ እንዲሁም የኮንስትራክሽን ግብአቶችን በማምረት የተሰማራ ድርጅት ነው። አብዛኛውን በእህት ኩባንያዎች ፕሮጀክቶች ላይ ለተለያዩ ግብአቶች የሚውሉ የአፓርትመንት ፋብሪካዎች፣ ሆቴሎች ወዘተ ህንፃዎችን በመስራት ላይ ይገኛል። በዋናነት አሁን በሀገራችን ውስጥ ከሚሰሩት ሜጋ ፕሮጀክቶች ውስጥ አንዱ የመሀመድያ ቪሌጅ ፕሮጀክትን ከህት ኩባንያ ከሆነው ከሚድሮክ ኮንስትራክሽን ጋር በጋራ አሁንም በመገንባት ላይ እንገኛለን። ዛሬ ለሰባተኛው ዙር የታማኝ ግብር ከፋዮች መርሃ ግብር ላይ ተሳታፊ ሆነናል። ግብር መክፈል የዜግነት ግዴታ ብቻ ሳይሆን የስልጣኔ ምልክት መሆኑን በመገንዘብ በሚድሮክ ኢንቨስትመንት ግሩፕ ስር የሚገኙት ድርጅቶች ከሚያገኙት ገቢ በታማኝነት ግብራችንን በመክፈላችን ዛሬ ለሰባተኛ ዙር የሀገር አቀፍ የ2017 የግብር ከፋዮች እውቅናና ምስጋና ሽልማት ተሸላሚ በመሆናችን ለመላው የሚድሮክ ሰራተኞችና አመራሮች እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። አመሰግናለሁ።